እንዴት ነው አይሉም። ሁለቱም ጋር ክፍተታል ማለት ነው፣ ከድምፅ ርቀዋል፣ እረኛውም ከቤተሰብ ከበጎች ርቀዋል ማለት ነው። ዮሐንስ አስለይላ ስለዚህ የገንዛቤ ማነስና ቅድመ ጋብቻና የጋብቻ ክትትል ላይ የኛ ማነስ ሊሆን ይችላል። የገንዛቤ ያልኩት ወድጄ አይደለም፣ በየስንት ቀን እንደሚቆረብ ከጋብቻ በኋላ እየቆረቡ መኖር እንደሚገባ ገንዛቤያቸው እኩል አይደለም ማለት ነው። አሁን አንቺ ቆረብኝ አይመቸኝም፣ እኔ አልችልም እያላት ነው እንግዲህ እንደ ጠያቂያችን ከሆነ ለምንድን ነው ያለው የቤት እመቤት ተብላ ስትቀመጥ ስራ ፈታ አትባልም። የምትሰደብበት የምትናቅበት ነገር የለም። የምትከበርበት ተፈጥሯዊ ነገር ነው ያለው። ባል ስራ ሲፈታ ገጠመኙ ደግሞ ሚስት በአንጻሩ ግን እግዚአብሔር መግቦቱ ስለማይጓደልበት በባል በኩል የጎደለውን በሚስት ሲያሟላው እንደው ደስተኛ መሆን ሲገባት ደካማነት አለ በተፈጥሮ እስመ ድኩም ፍጥረት እዚህ አሁን ለአንስት ብሎ ቅዱስ ጴጥሮስ ይነግረናል። እና የሴትነት ተፈጥሮ ደካማነቱ በዛ ይላል በዚህ በኩል ምናልባት እንግዲህ እናቶችን ለመንቀፍ እህቶችን ለመንቀፍ እንዳልሆነ በቅንነት ማንም ሰው ይረዳናል ብዬ ተስፋ አደርጋለሁኝ። ከእናት ያልተገኘ የለም፣ ከሴት ያልተገኘ ወንድ የለም። ግን ይህ ተፈጥሯዊው ነገር እኛን ብንደብቀው መጽሐፍም አይደብቀውም። መጽሐፍ ሁሉንም ነገር በግልጽ የሚያስቀምጠው እንድንጠቀምበት መስተዋት አድርገን የራሳችን ጉድፍና እድፍ እንድናነሳበት ስለሚፈለግ ነው እና ቅዱስ ጴጥሮስ ተፈጥሯቸው ደካማ ነው ሲል ዝም ብሎ አይደለም። ወይም ደግሞ እናቶችን ለመንቀፍ ፈልጎ አይደለም። በትክክል በተፈጥሮ ያለ ነገር ስለሆነ ነው እና እሱ ከውጭ በሚያመጣበት ሰዓት መስራ ሰርቶ ወጥቶ ወርዶ ነደ ወርዶ በሚያመጣበት ሰዓት እኔ እኮ ነኝ ማኖርሽ እያለ እሱ ያን ያህል ጉራ የሚናገርበትም እሷን የሚተችበትም ነገር የለውም። ግዴታው ነው። ግዴታው መሆኑን አምኖ በሚገባ ግዴታውን እየተወጣ እንደሆነ ተረድቶ ደስታ እየተሰማው ይሰራል። በአንጻሩ ግን